ዩቲዩብ በተለያየ አለም ሆናቸው የተከታተሉን ዛሬ ከፓስተር ለገሰ ሌንጂሳ ጋር የህይወት ተሞክሮ እንደዚሁም ደግሞ ለአድማጮቻችን በእሱን ህይወት ታሪክ የሰሙ ሰዎች እየደወሉ በሚጠይቁት ተንተርሰን ተሞክሮውን ወይም ደግሞ ያጋጠመውን ነገር እንደገና እያነሳን እንገኛለን። በዚህ አጋጣሚ የተለያየ ችግር ያለባችሁ ከዚህ ከሚነገረው ነገር ጋር በስልክ ቁጥሩ እየደወላችሁ በግል ማግኘት ትችላላችሁ። ለማንኛውም ያቋረጥኩ ከረፍት በፊት የሰዎች ሊገሉ ገዳይ ከአዲስ አበባ ተቀጥሮ መጥተው ግቢህ እንደገባ እሱንም እንደተያያቸው ነግረህን ነው። መቀጠል ይችላል። አሁን ከዚህ ከገዳዩ ጋር ፊትለፊት ተያየን ማለት ነው። እኔ ወደ ውስጥ እየገባሁ ከውጭ ውስጥ ያለውኝ መስሏቸው ነው። እነሱ እየጠበቁኝ ነው፣ ምን እንደሚመስል ምን ተቋሚ እንዳለን። ከዛ በኋላ እሱ ሊያሰናብተኝ ነው። በኋላ ፊትለፊት ዞር ስል ተያየን። ለጌ ብሎ ዘሎ መጥቶ ሳመኝ፣ በጣም ደነገጡ። በኋላ ተመልሱ እንዴ፣ ይህ ሰው እኮ ብሎ እሱ ከኔ ጋር ያለንን ሂስትሪ የምንተዋወቅበትን ጉዳይ ስነገራቸው ደነገጡ። ወደ አሁኑ ቀጠሮ ተያያዝ እንገናኛለን። እኔ ደግሞ ለዚህ የመጣ መሆኑን አላውቅም። ዘመን ናቸው፣ እንዴት ተዋወቁ ብዬ በቃ እኔም አላሰብኩኝም። እሱም ድንገተኛ ነገር ተፈጠረ። ይህንን ያደረገው ደግሞ እግዚአብሔር ነው። ማንም አይደለም። እንግዲህ አሁን መጥቼ ዙሬ ዛም ዝም ይሁን የኔ መዳን ምስጥሩ ምንድን ነው? አሁን ሳያይዝ እግዚአብሔር ብቻ ነው። በኋላ ተገናኝተን አወራል። ይህን ምስጥር በሙሉ ነገረኝ። ስለዚህ ዛሬ ምሽት ነው የሚሄደው። የባቡር ትኬት ቆርጬ እሱ ገድሎኝ በባቡር ሌሊት ሊበር ነበር ሊሄድ ነበር። አንድ ይሄ ነው በሌላ አካልን ለማስገደል እንዲህ የተመቻቸ ክርስትና እንደዚህ ያለ ሁል ጊዜ ጠላት አለን። ሁል ጊዜ ያንን ጠላት ላይ ከቀን ወደ ቀን ኃይላችንን እየጨመርን መሄድ ያስፈልጋል። ሌላ ጊዜ እኔ ሰዎችን እንድገል ደግሞ እንደው ከናሙና ነው። አንዳንዶቹን እንደው ዝም ብዬ ማስቀመጥ ነው። ለብዙ ሰው ለአንዳንድ ሰዎች ይጠቅማል ብዬ አስባለሁ። በሚሰራበት መስሪያ ቤት አንዳንድ ችግሮች ተፈጠሩና ግጭት ተፈጠረ ከአለቆቼ ጋር። በጉቦ ክፈል አልከፍልም። እኔ ይሄ ነገር በጣም እንደው ብሞት ነው የሚሻለኝ አልከፍልም እና ሌሎችም አትከፍሉ። አንድ ሰው ይህንን ነገር ቢያደርግ ሁላችሁን ፈጃቸዋለሁ አልኳቸው። ያው የሚሰሙኝ ይኖራሉ በዚህ ሰዓት ጉቦ ተቀባይ ሆኖም ሰጪ ሆኖም አንድ ገላለ። እኛ ጉቦ መስጠት የማንችል ታዲያ ልንባረር ነው? አትሰጡ ብዬ ይህንን ነገር ኃይል ተጠቀምኩ። በጌታ ነኝ ግን አሁን ወደ ሁለተኛ ተነ መነካት አልገባንም። ቅድም አንዱ ይሄ አይደል የእኔ ባህሪ ችግር ነበርብኝ ያልኩኝ ብዬ የማይገባ ይሄ ብዙ ልሄድበት አይገባኝም። ከዛ በኋላ እኛም ኖ አለቃዬ ጋር ገባን ተጠራን እና እንዲህ እንዲህ የሆነ ጉምጉምታ ይሰማል፣ ምንድን ነው ምናምን ብሎ ስለኝ ነገርኩት። ደግም ደገምኩለት። ጉቦ የሚቀበለውን ይሰጡንም ገላሉ ያልኩት ኔ ነኝ። እና አደርጋለሁ አልኩ እና ቆይ እስኪ አንተ ተረጋጋ ብሎ ልጆቹን አስወጣ እና ተነጋገር። አደርጋሉ አልኩ። ምን ይሄ እጅ ላይ ስለሆነ ማንም ማክሮም የምፈረሙ የለኝም አልኩ። ሰውየው አላማረው። ምን ይላል ከበላይ እኮ ስለተጠየቅ ነው እንጂ እኛ አቅማቸው ነው አልኩት። ማን ብዬ ስለው፣ አዲስ አበባ። እሱ አዲስ አበባ ይጠይቃል ይሄዳል ብሎ አልገመተም? እኔ ብድግ ብዬ በምሽት ባቡር አዲስ አበባ ከአዲስ አበባ በጣም የተከበረ ሰው በጣም የመምሪያ ላፊ የሆነ ሰው ይህ ሰውዬ በማለዳ ሄርኩኝና ከባቡር ወርጄ ዳጁ ቢሮ እስክከፈት ከፈት ጠበቅኩ። ጸሐፊዋን ልግባ ብዬ ስል ሰውዬ በጣም የተከበሩ ናቸው እና አትገባም አለችኝ። በኋላ ሰዓት ልትከልክለኛል ነገር እንዳሰበች ገባኝ። እኔ እኮ ላክብርሽ ብዬ ነው እንጂ እገባለሁ አልኳት። ከድሬዳዋ ነው የመጣሁት። ድምፅ ሰማሁ። በጥራ ጠራት የሆነ ልጅ በሰላም ሳይ ለካ ፊቴ ተቀይረዋል እኔ እሱን ለመግደል ነው። ሰውየው ምን መልአክ እንደቀረበው እንዳትጠይቀኝ። እንደዛ ሰው በቁሙ የሚፈራው ሰውየ በጣም ነው የሚፈራ። እኔን ከመቀመጫ ተነስተ አስቀምጦኝ፣ ከዛ ምንድን ነው ችግሩ ብሎ ስለነገርኩት፣ እንዴት እንዴት ታደርጋላችሁ ከኛ ከድሃ ከምስኪን እንደ ጉቦ ማና ሊ ያለኝ ነገርኩት። እኔ ፊት ስልክ አንስቶ ደወለና ሙልት ጨርቁ ሰደበ በተለያዩ ቋንቋ እኔ ብያለሁ ማናል ያላልኩም፣ ብሎ ከአንድ እኔ አጠገቡ ቁጭ ብያለሁ። ወደ እዛ እሱ ይሄዳሉ። አስብ አሁን ሰው እንዲህ ያስባል። ይሄ ሰው ነው ትላለህ። ተመልከት፣ የሚገለኝን እግዚአብሔር ጣልቃ ገብቶ ሲከለክለው፣ እኔ ጋር ደግሞ እንደገና በደምብ እንደገና ደግሞ ሰው ገዳይ እንዲሆን በርካታ አይነት ነገሮች በህይወት ተላልፏል። እነዚህ ታዲያ አያሳቅቁ። ምክንያቱም ራሴ መሆን የማልችልበት ጊዜ አለ። እንደ ሰው ማሰብ የምችሉ እኔ መቼ ነው ብዬ የምል ጊዜ አለ። እነዚህ እነዚህ ነገሮች በሙሉ በአንዳንድ ሰዎች ሕይወት ውስጥ ይኖራሉ፣ ተደብቆ ነው። ስለዚህ አይተኛልንም፣ ጠላት አይተኛልን። ዋና መፍትሄው ምንድን ነው? እያንዳንዱ እንግዳ ይሆኑት እንደ እግዚአብሔር ቃል ያሉት ሁሉ ከኛ እንዲወገዱ በእግዚአብሔር ፊት ሁሉ ጊዜ ራስን ማቅረብ በጣም አስፈላጊ፣ ይሄ ይሄ ትልቅ ምክር ነው። ብዙ ግዴ ምውቶችን ብዙ ከመግደሎችን አሁን እንዴ ሰው ተነስቶ ሰው ለመግደል ሌሌ ሲያስብ ያድራል። እንዴት አርገ እንደምትገል እንዴት እዛም በጌታ ወነ ማለት መግደል ራሱ ማሰብ በጌታ ወነ ማለት አዎ እንኳን መግደል መጥላትም ኃጢአት ነው። ማንም በጣም ሰገዳይ ነው እና ይሄ ዘግናኝ ስለሆነ ለዚህ ነበረ። እንደውም መጨረሻ ላይ ደግሞ አንድ እንደ ሊጨምርና የሆነ ለሰው ክብር የማይሰጥ አለቃ መጣ ለመገኛ አለ። እሱ በዚህ በአጋንንት የተያያዘ ሰው ስለሆነ በጣም እኔን ለማጥቃት ፈለግ። ምን ያለ ምንም ምክንያት እንዲሁ የተገለጠ ነገር የለም። እሷን ነገር አልችላትም። ምን ምክንያት ምንድን ነው ብዬ ብል ምንም ምክንያት አይነግረኝም እና ያረጋቸውን ነገሮች አሁን እንደው መቼም ለማውራት ይከብዳል እና የሚገርም ድኝ አገልጋይ ሆኝ ይህን ጥቃት ማለፍ አቃተኝ። ይህ ሰውየማ እንደው የሆነ የሚገባው ነገር ማግኘት አለበታል። ምግብ መብላት አቃተኝ። በቃ ሌሊት እንቅልፍ መተኛት አቃተኝ። ሄድኩኝ መስሪያ ቤት አስቀድሞ ቢሮ ስለሚከፍት እዛ አገኘዋለሁ ብዬ ሄድኩኝና ቁጭ አልኩ። ቀድሜ ገብቼ ቁጭ አልኩ። ቀን ምን የሚሆን ጥሩ ነው። ሌላ ሰው ይጠራና ከኛ ሂድ በር ክፈት ብሎ እሱ ሌላ ቦታ ሄደ። እኔ እየጠበኩት ነው። እንደምንም ጠበኩኝ። ቢሮም ተከፈተ። አቴንዳንስ እንፈርማለን። እሱን ፈርሜ ቁጭ ብዬ እየጠበኩት እየመጣ እንደሆነ አየሁት። ሄዶ ሁለት ሰው ሰብስቦ መጣ፣ ጓደኞቹም ማለት ነው። ወደ እሱ ቢሮ መጡ። ምን ላድርግ? እዛው አቴንዳንስ ለመፈረም ስገባ ነበር እኔ እንግዲህ፣ እርምጃ ለመውሰድ ያሰብኩ። የሚገርመው ነገር እግዚአብሔር እንዴት አድርጎ እጄን ከእንዲህ አይነት ነገር አሁን እንዲህ አይነት እርምጃ ብትወስድ ተመልሰህ ታገለግላለህ። እዚህ ጋር የጌታ ፍቅር አለ፣ የእግዚአብሔር ምሕረት አለ። የተደረገልኝ ቀላል አይደለም፣ ያነሳልኝ ቀላል አይደለም። ልን የሚፈልገው ምንድን ነው? ይህንን ሀሳብ ብዙ በተለያየነት ባህሪ ወርሴን የመጣን ሰዎች አለ፣ ተሰርተን አላለቅም። ይህንን ማፍትሄ አንስጥም፣ ማፍትሄ አንስጥ። ይህ ከአባቴ ይህ ከእናቴ ባህርያቸው፣ ይህኛ ዘር ነው የምንለው ነገር አያዋጣም በክርስትና ህይወት ውስጥ ያ ነው። አሁን ህይወታችን የቤተ ክርስቲያን መልክን እራሱ ያበላሸው እና ይሄ ቢሆን ጥሩ ነው። በቃል አይቆምም፣ ሴጣን ስራውን አያቆምም። በዚህ ስታሸንፈው በሌላ ይመጣል። ይምጣል፣ ልመደው፣ አንተም ታዋጊ ሁን። እሱም ስራውን አያቆምም፣ አንተም አታቆምም። ለምን ሲባል ምንድን ነው ብሎ መጽሐፍ ቅዱስ በጻድቃን ቤት ብዙ ኃይል አለ። ከሱ የበለጠ ኃይል እኛ ጋር ተከማችቷል። በቃ እያነሳ በመጠበት አቅጣጫ እየተከታተል ታስወግደዋል። አሁን ሰው ምንድን ነው ይሄ አይነት ነገር እንደ የኝነት ስብከት ነው ይመስላል ለምስበል የተለያየ ትምህርቶች ስለተነዙ እነዛ ነው። በተረፈው በሌላ በኩል ምንድን ነው የሚያደርገው? እግዚአብሔር የፈቀደልንን ነገር ይዝብናል። ይሄ በህይወት ውገ ብቻ ሳይሆን እግዚአብሔር ይፈቀደልኝ ለምሳሌ ጋብቻ አሁን ጋብቻ የሚቸገሩ ሴቶች፣ ወንዶች ዓይን ውስጥ እንዳይገቡ የሚገርም ነገር ነው። አንዳንዴ እኔ በዚህ በጉዳይ ሴሪየስ ነ እግዚአብሔር ስለገለጠልኝ የቱ እየጨቆን እንዳለ ጠላት። ለምን ታገባ? እኔ ጋር አሁን የመጣ ሰው በሙሉ ማግባት አለበት፣ ግድ ነው። ምክንያቱም የጠላት እጅ እንደሆነ ይገባኛል። ሴቷም ትፈልጋለች በጊዜ ማግባት፣ ወንዱም ይፈልጋል ግን ኢሜጅ ነው። አጥፍቶ ያ በዘር ሐረግ ውስጥ አለ። ፍቺ ካለ ዘር ሐረግ ውስጥ ፈልግ፣ እርግጠኛው ነው። አንተ ራስህ ከዚህ በኋላ አለ። አለመግባት ካለ አለመግባት አለ። ይሄ ነገር ይሄ ሰይጣን ከርስ ይሄ ጭቁና ነው። ይሄን መስበር ይገባል። ሌላው በሰው ፊት ተቀባይነት ማጣት፣ ጥሩ እንትን ሆነ፣ ጥሩ ትምህርት ኖሮ፣ ጥሩ እውቀት ጥሩ ጭንቅላት ኖሮ በሰዎች ዘንድ ስትታይ አንሴ እንድትታይ የሚያደርግ ሰው አይን ውስጥ እንዳትገባ ምን ይባላሉ? እነዚህ ጨቋኝ መናፍስቶች ይባላሉ። ይሄ የውቃቢ የቃልቻ የሚያደርጉት አሰራር ነው። እና እነዚህ ምልክቶች በሕይወታቸው ውስጥ ሰው ላይ ተሰርተው ነው እንደዛ የሚሆኑት። በጭራሽ መንፈሱ ነው ተከትሎ እንዲህ የሚያደርግ መንፈሱ ተከትሎ ይመጣና በዛ ተጽዕኖ ተጽዕኖ እንዳታገባ ያደርጋል። ጋብቻ ደግሞ ሲሬሶ በእግዚአብሔር ቤት ውስጥ ለሰው ልጆቹ አስፈላጊ ነው። በዛ እንዳታርፍ ያችን ክፍል ይዘጋል። ይህንን በርካታ ሰዎች እግዚአብሔር ቀንበራቸውን ሰብሮላቸዋል። ይችን ባህሪ፣ ይህን ጠላት የሚደበቅበትም አንሱ፣ አስወግዱ ብዬ ስል ይጠፋሉ በዚ ስለዚህ አብሮ ይኖራሉ ማለት ነው ማለት ነው። ስለዚህ ምንድን ነው? ብዙ ጊዜ የሚጠየቅ ጥያቄ እኛ ጌታን ካገኘን በኋላ የጠላት ነገር ሁሉ ተሰብሯል እኔን አያገኝም ይላሉ። ግን ባህሪውን ይዘው ከመጡ እሱ ድንበር ውስጥ ከገቡ መጠቃት አለ ነው። አሁን ይሄን በትክክል አሁን ብዙ አገልጋዮች ባለፈ ጊዜ ስመሰክር ተከትሎሉ ለማስተማር የሞክሩ ሰዎች አሉ። ይሄ ትምህርት ጠፍቶኝ አይደለም እንዴ ይሄ ካስተማረችበት ቤተክርስቲያን ብዙ አጋንንት አስወጥተናል ስናገለግል፣ ከየት መጡታለ እናዛ ስባል አይ፣ ከሌላ ተዘዋውሮ ነው የመጡት። ይሄ ማይሆን አባባል። ስለዚህ ብዙም አመት ቆይቶ ደግሞ ከሰው አጋንን ሲወጣ ያየ ነው ያለ። ብዙም ቆይቶ ለምን ስባል መገልገያው የሚፈልገው እሱ አለ። እኔ አሁን ብዙ ነገሮችን እንደው ብቻ ደንዶ በመጽሐፍ ቢጻፍ ጥሩ እና ይሄ ነው ይሄንን እየተከታተለ ለእኛ ባርኮት የሆነው እግዚአብሔር ለእኛ የፈቀደልን ግቡን እንዳንመካ ይሄ ቀንበር ተሰብሯል። እንክትክቱን ይወጣ በትክክል ይዘናቸው ማለት ነው። ግን አንዳንዴ ደግሞ አሁን አንድ ጓደኛም ነበረኝ እንደዚህ በጣም ሰው ቤት መሄድ የሚፈራ ሰው መጨበጥ የሚፈራ በጌታ ነው አገልጋይ ነው በጣም ትልቅ አገልጋይ ነው ግን መተት ይደረግብኛል፣ እንደዚህ ይደረግብኛል እያለ በጣም ፍርሃት ውስጥ የሚኖር ውሃ ሲጠጣ ወይ የሆነ ነገር ከሰው ሲቀበል ስጦታ ተቀብሎ እንኳ መልሶ የሰጠበት ጊዜ አለና እንዲህ ደግሞ የሚኖሩ ሰዎች አሉ። እነዚህ ደግሞ ምንድን ነው ያለ፣ ይሄ በእውነቱ ከተጽዕኖ አልወጣም። አንድ ተጽዕኖ አለ በዚህ ውስጥ። በደንብ አድሚች መናገር የምፈልገው ምንድን ነው ሰው አገልጋይ ስለሆነ እና ታይትል ስለያዘ መንፈስ አይዋጋውም ማለት አይደለም። እንደውም በመናፈስት ዓለም ላይ መገለጥ ያላቸው ሰዎች ጠይቃቸው መታውቃቸው ካለ መከራቸው ብዙ። ስለዚህ አለ ጦርነቱ። ይሄ ሰው ደግሞ ምንድነው ተጽዕኖ አልተወገደለትም። የሆነ ቀድሞ የሚያስፈራራው ነገር አሁንም አለ ማለት ነው። ገብቷል እኛ እግዚአብሔር ከኔ ጋር ካለ መርዝ እንኳን ቢያበሉኝ አልሞትም ብዬ ነው ማመን ያለብኝ፣ እንደተጻፈልኝ ማርቆስ ላይ እዛ ደረጃ አልደረሰም ማለት ነው እና እያንዳንዱን ነገር የሚፈራት ከሆነ አቃለው ሰይጣን አስወጡ ስባልሽ ሙሉ የማያወጡ የሚሸሹ ሰዎች አሉ፣ አገልጋይ ተብሎ ማለት ነው። ይሄ ይሄ እንዳለ እናውቃለን። ይሄ ተጽዕኖ ራሱ እና ፈጽሞ ፈጽሞ የከረረ ጠላትነት ነው። በእኛና በጠላት ጠላት መካከል ያለው ፈጽሞ የከረረ የማያለሳልስ የማናሻሽል ምክንያቱም ይሄንን ቃል ያወጣው እግዚአብሔር በዘርሽ በሴትቱ ዘርና በእባቡ ዘር መካከል ጠላትነት አድርግ ያለው እግዚአብሔር ስለሆነ እኛ ዛሬ ታከን ሄደን እንደው ሴጠን እየ ብለብትል እሱ ሊገል ነው የሚፈልጉት። ይህንን ጉዳይ በጣም በርካታ ሰዎች በተለይ የመንፈስ ስራ ገና ገና ገና በደንብ ያልተፈተሸ ያላየኑ በርካታ ነገሮች እንዳሉ ገብቶኛል። ሰው የመንፈስን ስራ በሎጂክ በማሰብ ለሰይጣን የሚያግዝበት ፓርት አለ። ይሄ ከሰይጣን አይደለም፣ ይሄ ዝም ብሎ ሰይጣን ሰይጣን ይላሉ፣ ይሄ ዝም ብሎ እንትን እውቅና ሰጡት እንጂ የለም አይነት ነገር። ይሄ ሌላ ትምህርት ነው። እንዴት ነው የለም ይባላል? የእኛ ጌታ የቤተ ክርስቲያን መስራች ኢየሱስ ክርስቶስ ጋር ሄዶ እኮ ፈትኖታል አይደል? ይሄን የት አድርገን ነው? እኔ ማን ስለሆንኩ ነው አይፈትንኝ ጳውሎስን እንደዛ ሲያስቀጠቅጥ እግዚአብሔር ሰው አጋንንት ከኋላ ካዘበዛች በሴት ውስጡ ነው። እነዚህን ሁሉ መጽሐፍ ቅዱስ የት አርገን ነው እኛ አይዋገንም ሴጠን የምንለው። እና እኔ ደግሞ አለ መረጃም አለኝ በደንብ የዚህ ጉዳይ እግዚአብሔር በደንብ አድርጎ በዚህ ጉዳይ እንድመደብም አድርጎኝ የሴጠን ፋይሎች ምስጥራቸውን በሙሉ ሰቶኛል። ስለዚህ የለም የሚሉት እየተጠቁ ነው ራሳቸው ራሱን ነው የሚያታልል እንጂ ከሴጣን ጋር ዝምድና አይሰራም። እሱ ሊያርድ ነው በቃ የሚፈልግ ምንም ይሁን ሊያዋርድ፣ ከነበርክበት ቦታ ተመተህ እንድትወጣ ነው የሚያደርግ እንጂ እንደዚህ በቀላል እንትን ብሎ አሽሙርሙኖ በቃ አይሱ አይነካኝ አይነት ብሎ አይነካኝ። ስለዚህ የለየልኝ ጠላት ነው ያለን ማለት ነው ያለን። ይሄንን የእግዚአብሔር ሕዝብ ማወቅ አለበት። ሌላው በእውቀት ጠላትን ማዋጋት፣ በእውቀት ነው፣ በግምት አይደለም። በእውቀት ማለት ምን ማለት ነው? አንደኛ ቅድም ብያለሁ፣ ምሽጉን ስሙን፣ ትምህርት ላይ እሰጣለሁ። አድራሻው ማን ውስጥ ለምን፣ ምን አይነት መንፈስ እንደሆነ፣ እነዚህን ነገሮች በማስተምሩ ትምህርቶች ውስጥ ገልጻለሁ። ይሄ ምንድነው መንፈሳዊ ስትራቴጂክ ነው። እኔ አሁን የሰይጣንን በቃል ትምህርት አስተምራለሁ መንፈሳዊ ውጊያ የሚባል አለ። ከመንፈሳዊ ውጊያነት ደግሞ ወደ በቀል በቃ እስከዛ ድረስ በሚዲያም ላይ ማስተማር ሞክሬ አለሁኝ። ደግሜም ይህንን ነገር አሁን እንዲህ አይነት ችግር ውስጥ ያሉ ቀደም ስላልተጠቀሙ በጣም ብዙ ሕዝብ እንደሚኖር ስለማወቅ እሱን ማስተምራለሁ፣ እና ትምህርቱን ይከታተሉ። በጣም አሁን ይህንን ሰሞኑ እንኳ ከተለያየ ዓለም ዙሪያ ላይ እኔ አብሬያቸውን ማለክስሉ ሲሉ ሰዎች አሉ። ገብቷቸዋል፣ በቀጠላት እንደሆነ ተረድቷል፣ ግን እንዴት እንደሚወጡ አልገባቸው። ጌታ ቤት ያሉ የኖሩ ማለት ነው። እና እነኚህ ሰዎች ጸንቶ ቆሞ መከራውን አይደለም ማሰብ፣ የመከራ እድሜውን አይደለም። ከዚህ ጊዜ ጀምሮ ግን ሊሆኑ ያለውን ነገር ምን መከራቸው፣ ምክር ከተቀበሉ ይወጣል፣ አይተናል። አንደኛ ለዚህ የተሰለፈ ሰራዊት አለ። በሳምንት ሁለት ቀን ሁለተኛ ተከታትዬ እነዚህን ሰዎች በግሩፕ ውስጥ አካትቼ በቴሌግራም ግሩፕ፣ ዋትሳፕ ግሩፕ ምክንያቱም አልችልም እያንዳንዱ ሰው ማስተናገድ ያው የሥራዬን ብዛት አንተ ታውቃለህ። እና ይህንን የሚጠቀሙ ከሆነ ሙሉ እርዳታ ያገኛሉ፣ በትክክል እውቀት ያገኛሉ። በርካታ ሰዎች እውቀት አግኝቶ አገልግሎታቸውን ጀምሮ በያሉበት

በጠላት ቁጥጥር ስር ከነበር ምን ምን ነበር? ጠላት ሲገለገልብን ነበር? ምን ያስደርገኝ ነበር? አሁን እሱ ነገር ካልተቋረጠ፣ እንዴት ጠላት የለም ማለት ይቻላል? በፊት አደርግ የነበረው እዚህ ቸርች ውስጥ ሆኜ ደግሞ በስውር እኔ በቀናኝ አይነት መልክ የማደርግ ከሆነ እንዴት ነው ጠርቆ ሄዶ ማለት ይቻላል? ስራውን እየሰራውለት ገብቷል አይደለም? እንዲረክሱ የሚፈልግባቸው የራሱ እንትን አለ ለሰዎች የሚሰጣቸው ነገር አለ ያን ነገር እኔ አገልግሎት እየሰጡት ከሆነ ሰው አሁን ለምሳሌ ውሸት ይችን ነገር ልናደርግ ደቂቃ ካለ ውሸት ለእኛ ቀላሉ ስንዋሽ ነው ምንሉ አይደል ውሸት ግን እኮ በደንብ ዝርዝር ዘራረጓን ስታይ እኮ ደንበኛ እኮ የሰይጣን ልጅ ናት አንተ ሀሰት ያሰተባት አለ ለኢየሱስ ያሰተባት አለው ማንን ያሰጠበት ዳብሎሱ ከራሱ ነው እንደውም ይላል። እንደውም ከራሱ ነው ይላል። ከራሱ ነው ካለ የማንን ስራ ነው የምትኖረው? እዚህ ቤተ መቅደስ ውስጥ እየኖረች የአባቷን ስራ ነው የምትሰራ። እያገለገልኩት ነው ማለት ነው፣ እየዋሸውኝ በየጊዜው። ለእኔ ቀላሉ ንሳ አንገባበትም። ምንም ይሄ እግዚአብሔር ይቆጠራል ብለን አስበን አናውቅም። ይህን የሚያክል ግን ትልቅ የጠላት ልጅ እኛ ውስጥ ትኖራለች ማለት ነው። ይህንን እያንዳንዱን ባህሪ ከፍተን ወደ ትምህርት ብናመጣው በጣም እንደው ከርቀት እንደው ላንነካካ የምንለያይባቸው ነገሮች አሉ። እንግዲህ ሰዓታችን ስላለቀ መጨረሻ እንደውም ማለፍ የማልፈልገውን ነገር፣ አንዳንድ ሰዎች የነቢያት ጥገኞች ሆነው የሚኖሩ ሰዎች አሉና፣ ችግራቸው ሁሉ እንደውም ቦታ ሁሉ እኔ እንዲህ አገር ሄጄ እገሌ የሚባል ነቢይ ጋር ካልሆንኩ ችግር አይፈታም የሚያስቡ ሰዎች አሉ እና ችግራቸው ሁሉ ከሆነ ሰው ጋር ከሆነ ነገር የሚገኝ እነዚህ አይነት ሰዎች ምን ምክር ትሰጣቸዋል? እኔ እነኚህ ሰዎች ድኖ ከሆነ የዘላለም መንግስት አግኝቶ ከሆነ የእግዚአብሔር ልጅነት አምኖ ከሆነ እግዚአብሔር በቤታቸው አለ፣ እግዚአብሔር ባሉባቻቸው ውስጥ አለ፣ እግዚአብሔር በግላቸው አለ። የኔ እምነት ምንድነው? በጉንዮሽ አሁን ሰዎች የሚያቀራርቡት እንደ መጸቀኳ ትጠቀሙ ተብለዋል። አንድ ትንሽ ነገር ልናገር። ቀደም ስል አንተ የደረስክበትን ታውቋል። ነቢይ የሚባል የለም ስፔሻል የሆነ ሰው የለም። አንተ ስትጸል አንዱ ይፈወሳል። አንዱ የሆነ ነገር ስትጸል የሆነ ነገር ይሆናል። ሌላኛው ደግሞ ሰይጣን ያወጣል። ምንም ማድረግ የለ። ስለዚህ እግዚአብሔር ከኛ ጋር ነበር ማለት ነው የግዳውን ታይትል ስለተሸከም እንትና ጋር ተሳፍሬ ካልኩኝ እንትና ጋር ገዝታው እስካልገባው ተብሎ ራሳቸውን የሚያጨናንቁ ሰዎች ገና እግዚአብሔር ልጅነታቸውም አልገባቸው ስልጣናቸውም አልገባቸው። እነኚህ ሰዎች ትምህርት መማር ያለባቸው። እኔ አሁን ተመላላሽ ላደርጋቸው ብዙ እንትኖቹ አሉኝ ማለት ነው። አሁን በዘመኑ እሱ አይደለም። እኔ ደግሞ እንድታጠቁ ነው የማድረጉ በጠላታቸው መጠላታቸው ራሳቸውን ችሎ እንዲዋ ያንን ትምህርት ሳስተምራቸው የመጡትንም እንትን ስል ያው፣ አንድ ጊዜ አባዜ እኮ ከያዘ አይለቅም። ሱስ አለባቸው። በቃ እግዚአብሔር እንዲህ ይልሻል፣ እግዚአብሔር እንዲህ ይልሃል የምለው ነገር ሱስ ነው። እኔ እግዚአብሔር በቃሉ ይነግረኛል። መንፈስ ቅዱስ፣ ትልቁ ፈጣሪ ጌታ እኔ ጋር አለ። እንደኛ የታደለ ሰው አለ? እኔ ባዶ ሰው እኮ አይደለሁ። ስለዚህ እነኚህ ወገኖቼ ማሰብ ያለባቸው ምንድን ነው? ከኔ ጋር ነፍሴ የፈጠራት እግዚአብሔር ወደ ዘላለም ሕይወት የጠራ እግዚአብሔር አሉ ከኔ ጋር አለ። ይህ ጎብኝ በጣም ብዙ ምስክርነት መስጠት ይችላል። ቤታቸው የተፈወሱ ሐኪም ተስፋ የቆረጠውን መጽሐፍ ቅዱስ ከፍቶ ደረታቸው ላይ አድርጎ የተፈወሱ ሰዎች በጣም ብዙ ነገር በአልኩ። ስለዚህ ይሄ ነው መሆን ያለበት፣ አንዱ የአንዱ ጸጋ። አንድ ስፔሻል የሆነ ምንድን ነው፣ ማጆር ነው ሜጀር የሚባሉ ደግሞ አሉ። አሁን ይመጡ ይህንን እየተከተለ የእግዚአብሔር ህዝብ እኔ ሳስበው ከጥንቆላ ይመጣ ይመስላ ጥንቆላ ለምሳሌ ገሌ የሚባል ጥንቆላ ያለ ከተባለ እሱ ጋር አይፈታም ከተባለ ደግሞ የሆነ ደሞ ቦታ ይፈር ይደረጋል። ባለፈውም ሌላም ሰው ኢንተርቪው ሳረግ ሃይራርኪ ማለት ደረጃ አላቸው። ልክ እንደዛ ያንን ልምድ የአጋንንትን ልምድ ይዘው መጡ። ነቢያት ነባያዎችም አሉ እኛ ጋር ካልመጣቸው ችግር አይፈጣም። ምስክርነት እንኳን ሲያሰጡ ስማቸውን እየጠሩ እኔ ጋ መጥቶ ከሆነ ችግሩ የተፈታለት ብለው ሰዎች ሁሉ ወደ እነሱ የሚስቡ በዛም ደግሞ ገንዘብ የሚሰበስቡ ሀብትን የሚያከማቹ የጥፋት ሰዎችም በቤተክርስቲያን ውስጥ ያሉ እና ይሄ ልምድ የመጣ ይመስለኛል። በትክክል በትክክል አሁን ሰዎች በእግዚአብሔር ማረፍ ካልቻሉ አያርፉም፣ አይቻልም። አሁን በተቻለ መጠን በእኛ መካከልም አይቻልም። ምንም በቃ ምንም በሌለበት የሆነ ነገር እንዲህ አይነት እኮ እንዲ እንዲህ ነው ሲባል እዛ ቦታ ሄዶ ስማቸው እንድጠራ ማድረግ አለባል። ስም ተጠርቶ ግን ምን የመጣ ነገር የለ። ግን በአካኞ ለጠላት ታልፎ ተሰጡ እነኚህ ሰዎች ዘሎ የሆነ አይነት ያላሰቡት ቦታ ራሳቸው ነው ያገኛሉ። እግዚአብሔር ውስን ቦታ አንድ ቸርች፣ አንድ ነቢይ፣ አንድ ፓስተር ሜጋም ቴጋን ብቻ። ሰማይ ምድርን የከለለ እግዚአብሔር ልጆቹን ጸጉሩን ቆጥሮ ያውቃል ከነስማቸው እንትና ስለ ጠራኝ አይደለም እኔ ሊሞቀኝ የሚገባ ስሜ ዱሮም ተጠርቷል። የኔ ስም ይታወቃል። ማንም ሰው ለገሰ ብለኝ ለምን ይደነቃል? ሊደንቀኝ አይገባም። አየ እግዚአብሔርን አላወቁት። ምን ሰዎች አላወቁ። ቢያውቁት ኖሮ የእግዚአብሔርን ሉዓላዊ አምላክ አስተዳደርና አሰራር ቢያውቁ ኖሮ፣ በቤታችሁ በልባችሁ ያለው ከልባችሁ እኔ ይልቅ ቅርብ ነኝ ስላለ ከእኔ ጋር አለ ብሎ እሱ ነው አሁን ችግሩ የሚፈታ። በነቢይ ገሌ ነው በፓስተር ገሌ ነው በእንትና ነው ተብሎ፣ ሐዋርያ እንትና ነው ተብሎ ህይወታቸውን ወደዛ አሳልፎ ከሰጡ እና እይታቸው እዛ ብቻ ከሆነ እነ ሰዎች ምን ሆኗል? የራሳቸውን እምነት ዘንግተዋል። የምኖሩ ሰው ተደግፎ ነው። እኔ ብዙ ነገሮችን አውቃለሁ። እኔ ጋር የነበሩ ምክር አገልግሎት መጥቶ ምክር አገልግሎት እየሰጠሁኝ የማይሆን አካሄድ ላይ ነበሩ። ሆኖ ይሄ እግዚአብሔር ቃል አለ አይቻልም ብዬ ፊታቸው ቆምኩ። ወዲያውኑ ተመልሶ ነቢይ ገሌጋ ሄዷ። ሲሄዱ እሱ ደግሞ ፈቀደላቸው። ይሄ በቃ ያ በቴሌቪዥን አየሁኝ ቁጭ ብዬ በጣም ደነገጥኩኝ። ከዛ በኋላ እኔም ፍሬን ነገር መመርመር አለበት ብዬ ስራ የብዬ ቁጭ ብዬ ማየት ጀመርኩ፣ ማለት ነው። የምናስተላልፈውን መልእክት እንኳን በቴሌቪዥን በሚዲያ የምተላለፉት ለእግዚአብሔር ክብር ጥንቃቄ አለመስጠት እና ልክ ስልጣኑ እኔ ጋር እንዳለ ቃሉን የጣሰውን ሰው እሱን የምናደርግ ከሆነ በእውነቱ ተጠያቂ ነው ያውም አገልጋይ ሆነን ያውን ፊተኛውንም ችግራቸው እንዲፈታ የመጣውን ህዝብ መንገድ የማስት ከሆንኩኝ ከነዛ ይልቅ ያለተኛ ለዚህ ይህንን የእግዚአብሔር ስ እራሱ እግዚአብሔር በቂ እግዚአብሔር ካነሰብባቸውና ነብይ እንትና ነው ካሉ ሰዎች ከጥቃት የሚድኑ ሰዎች አ ችግራቸውም አይፈታም፣ ደግሞ ይቀጥላል። ቅድም የነገርኩ አሁን እዛ ስም የሚጠራለ እንደሁም እዛ ጉር ነው ብላ ሌሎቹንም ለመውሰድ የመጣች እህት አምስት በሽታ ተጨመረላት። እዛ ስትሄድ ምክንያቱም ችግሩ ከእግዚአብሔር ጋር መጀመሪያ እርቅ መፈታት ያለበት ይሄ እንዲህ እንዲህ አይነት ነገሮች ናቸው ያሉት እና በዚህ ጉዳይ አሳርፎናል። በቂ ነው ሰጥቶናል። ለቤተ ክርስቲያን ብዙ ጸጋ ተሰጥቷታል። አውቃ ባትጠቀምበት አንተ ጋር ሌላ ጸጋ አለ። ሌላኛው ሌላ ለዚህ ነው ህብረት ማህበር ሲባል ሁልጊዜ ጊዜ የምታሰበው የቤተ ክርስቲያን ጉልላቷ ዋን ነው። ያው ክርስቶስም ምንም እየደከምን ብንመስል እግዚአብሔር በእኛ ስንሰራ አይተናል፣ እና እግዚአብሔር ህዝብ ሀሳቡ መሰብሰብ አለበት። ባ ፓስተር ለገሰ ሌንጂሳ በጣም ነው የማመሰግነው እንግዲህ እንደገና ማብራሪያ ስለሰጠን። እንግዲህ ተመልካቾቻችን አገልግሎት የምትፈልጉ ማለት አሁን በተነጋገርነው መሰረት እያንዳንዳችሁ ራሳችሁ መጸለያ አለባችሁ፣ ራሳችሁን ጸሎት ማለማመድ አለባችሁ። ማንኛውም ሰው የራስ የእናንተን ችግር ሊፈታ አይችልም። የእናንተ ችግር የሚፈታው ዛሬ በሰማነው ምስክርነት መሰረት ራሳችን በምናደርገው ውሳኔ፣ ከጌታ ጋር በምናደርገው ህብረት ነው። ስለዚህ መጀመሪያ ራሳችን መጸለይ፣ ሁለተኛ አጠገባችን ያሉ አገልጋዮችን እውቅና መስጠት። ሩቅ መሄድ አይጠበቅብን። ይሄ ከዓለም የመጣ ልምድ ነው። ስለዚህ ሩቅ ከመሄዳችን በፊት በዚህ ላይ ደግሞ በርካታ ፕሮግራሞች ወደፊት እንሰራለን። ተረፈ ምስክርነት፣ ሌሎችም ሼር አድርጉት። አብራችሁን ስለቆያችሁ እናመሰግናለን። እግዚአብሔር ይባርካችሁ።